ቤተሰብ ፈለጋ ዳጣ ቀጣይ ክፍል። ሰላም ጤና ይስጥልን። ውድ የተገበራችሁ ዳጣ ዲ ኤን ኤ ምርመራ አድርጋለች። ምናልባት ደረጀ አባቱ ይሆን ወይስ አይደለም። ዳጣ በጣም ከፍቷታል፣ ፊቷ ላይ ያስታውቃል። ነገር ግን በጣም ጠንካራ ልጅ ናት። ምክንያቱም አስተዳደሯ ሕይወቷ ያስተማራት አሁን ላይ ጠንካራ እንድትሆን አድርጓታል። አባቷም በውስጡ በጣም ብዙ ነገር እያሰበ ይመስላል። ምክንያቱም እቺ ልጅ አባቷ ባልሆን ነገር በልቡ እየመላለስ ይሆናል። ነገር ግን ደረጃ አንድ ቃል ገብቶላታል። አባትሽም ባልሆን እኔ ከእንግዲህ በኋላ አባትሽ ነኝ እስከ መጨረሻው ድረስ ብሏታል። ዳጣ ግን ብዙ ዘመድ የሆኑን ያሳደጉኝ እነ ምሳሌ አሉ እንዳይሄድም አያቸው እነሱ አሉልኝ ብላለች። ደረጀ ግን ለማርታም እንዴት እንደምናግራት ግራ የተጋባ ይመስላል ምክንያቱም ማርታ በጣም ስለምታምነው ለትዳሯ ያላት እምነት የሌለ ነው። ስለዚህ እነዚህ ልጆች ይሄ ያማረ የሰመረ ፍቅር የሞላበት ቤት እንደዚህ ነገር ስሰማ ምን ይሆናል የምን ደረጃ በጣም አሳስቦታል ይመስለኛል። ነገር ግን ቢያሳስበውም ዳጣ ልጁ ነች ወይስ አይደለችም የሚለውን መርመራ አድርጎ ማየቱ ማወቁ በጣም ትርጉም አለ፣ ይመስለኛል ምናልባት ዳጣ የሰላም ልጅ ትመስለኛለች። እኔ ሳስበው ምናልባት ደረጀም ያው በስጋር መንፈሱ ምን እንዳደረገ ወይም ደግሞ ምን እንደሚያጋጥም ስለማያውቅ ልክ ባለፈው የተፈጠረ ወይም ሰላም አሁን አርግዛለች። ደረጀ ምንም የሚያስታውሰው ነገር የለም ያለ አይመስለኝም። ሰላም ግን አርግዛለች በፊት እንደዛ ቢሆንስ በፊት እንደዛ ተደርጎ ቢሆንስ። ሰላም ስለ ዳጣ ብዙ ጊዜ ማወቅ ትፈልጋለች። ዳጣ ግን ምስጢሯን አታወራ፣ ምክንያቱም አታውሪ ማን ሰው ማወቅ የለበትም ብሎ ጥንቃቄ ስለሰጣት ደረጀ አታወራ። ብዙ ጊዜ ሰላም ትጠይቃታለች። ዳጣ ግን ስለዚህ ነገር ስነሳ ውስጡ አይከፋታል፣ መናገርም አትፈልግም። ስለዚህ ዳጣ ምን ገጥማት ደረጃ አባቷ ነው ወይስ አይደለም? ግን በሆነች አባቷ በሆነ ምክንያቱም ውሃን እናታንም ያቺ ክፉ ብትሆንም ጭቅጭቋን ራሱ መስማቷ ለእሷ ደስ ይላታል። እነሱን እነሱን ተለይታ እንዴት እስትለንዳለች ዳጣ በእውነት በጣም የምታሳዝን ልጅ ናት። ስለዚህ ዳጣ የደረጀ ልጅ እንድትሆን እመኛለሁ። ደረጀ መባቷ እንዲሆን ምኞቴ ነው፣ እሱም ፍላጎት አለ ቢሆን ማለት ነው ዳጣ ደረጃ አባቷ ባይሆንም አትጎዳም። ከንግዲ ከእንግዲህ በኋላ አድጋለች፣ ትልቅ ቦታ ደርሳለች። ምናልባት ወደፊት ከናታም ጋርም የፍቅር ህይወት ሊጀምሩ ይችላሉ። ናታ ስለሚወዳት ማለት ነው። ሰላምም የልጄን አባት አላሳያችሁም ብላለች። ዳጣን የውሸት ባልፈልግልኝ ባሌ ነው ብሎ ብዬ ማስተዋወቃቸው እኔ ባሌ መናገር አልፈልግም ብላለች። ዳጣ ለምንድን ነው የምትፈሪ? መፍራት የለብሽም፣ የልጅሽን አባት አስታውቂ ብትላትም እኔ ፈልጌና ወድጄ ያደረኩት ነገር ስለሆነ የልጅን አባት ደግሞ አላስተዋውቃቸውም ብላለች። ሰላም ጉዷን ስለምታውቅ ጉድ እኮ ነው። ስለዚህ የልጁ አባት የሰላም ቢሆን መጨረሻ መታወቁ አይቀርም። ምትኬ ብላ ስሚያወጣችው ምክንያት ያለ ይመስለኛል። ምክንያት ባይ ኖሮ ኖሮ ምትኬ ብላ አሰይሞው። ስለዚህ ዳጣንና ሰላምን በጣም ነው የተጠራጠርኳቸው እናትና ልጅ እንዳሆኑ ብዬ ማለት ነው። ደረጀም እውነታውን ስለሚያውቅ ለዛም ይሆናል ምርመራ ወይም ዲኤንኤ ምርመራ እንድታደርግ ያደረጋት ዳጣ፣ እናቷን ብታገኝ ከእናቷ ጋር ብትተዋወቅ በጣም ደስ ይላል። ምክንያቱም አባቷን እንኳን ብታጣ እናቷን ታገኛለች ማለት ነው። ግን ደረጃ አባቷ መሆን አለበት፣ እግዚአብሔር ከፈቀደ። ውሃም ውድ ቤተሰቦቼ በመሀል አቋረጥኩኝ ይቅርታ ይደረግልኝ። ውሃም እንደ ውሃ እንደሆነች ቀረች። የውሃ ሞኝነት ደግሞ በጣም ይገርማል። መቼም ቢሆን የማትለወጥ በቃ ታቃላችሁ። ንጹህ ሰው ውሃ ማለት እንደዚያ ናት። እሷን መቀየር የምትችለው ዳጣ ናት ብዬ አስባለሁ። ሁልጊዜ አብራት ብትውል፣ ሁልጊዜ አብራት ብታወራ፣ ሁልጊዜ አንዳንድ ነገሮችን ብታሳያት፣ ውሃ ትቀየራለች ብዬ አስባለሁ። ፈጣሪ ይርዳት። ለማንኛውም ውድ ቤተሰብ መልካም ቆይታ ይሁንላችሁ። የሚቀጥለው እስከምንገናኝ ባይ ባይ።